ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። የዕለቱን ዜናዎች እንዲህ ይዘናል። ሚዲያው ፓርላማ እንዳይገባ ተከልክሏል። ለምን የሚለውን ደግሞ ይዘናል። በኦሮሚያ ክልል መስጊዱ ሙሉ በሙሉ በእሳት ወድሟል። ከመስጊዱ ቃጠሎ ጋር በተያያዘም የተቃውሞ ሰልፍ ተካሂዷል። በትግራይ ክልል እየተዘረፈ ነው የተባለው ወርቅ በብሔራዊ ባንኩ በኩል ደግሞ ትግራይ ቀዳሚ ወርቅ አቅራቢ ናት ያለ ሲሆን ከዚሁ ጋር በተያያዘ ደግሞ ለትግራይ የተላከ ሸቀጣ ሸቀጣሸቀጥ ወደ ኤርትራ እየተላከ እንደሆነም አንድ ስሙ እንዳይጠቀስ የፈለገ የጊዜው የመስተዳድሩ ሰው ያለውንም ይዘነዋል። በአማራ ክልል አስደንጋጭ የተባለ ጥናት ወጥቷል። ጥናቱም በወር እስከ 20 ሰው ራሱን እንደሚያጠፋ ተረጋግጧል። በዚህኛው ቅኝታችን የትኛው የእድሜ ክልል ራሱን ያጠፋል፣ ምክንያቱ ምንድን ነው? ሚለውን ዝርዝር የምናየው ይሆናል። ይህ በእንዲህ እንዳለ በመዲናይቱ የሞተ ሰው ለመገነዝ እስከ አራት ሺ ብር እየተከፈለ መሆኑንም ሰምተናል። ይህ ደግሞ ሌላው መነጋገሪያ ሆኗል። አብራችሁን ስትቆዩ እኒህንና ሌሎች ዜናዎችንም ትሰማላችሁ። ይህ ኢትዮ ማለዳ ነው። ሳብስክራይብ ማድረግ አይዘንጋ። በኦሮሚያ ክልል መስጅዱ ሙሉ በሙሉ በእሳት ወድሟል። ከመስጅዱ ቃጠሎ ጋር በተያያዘ የተቃውሞ ሰልፍም ተካሂዷል። በቡኖ በደሌ ዞን በደሌ ከተማ አዳ መስጊድ ለጊዜው ምክንያቱ ምን እንደሆነ እስካሁን ባልታወቀ ሁኔታ በትላንትናው እለት ሙሉ በሙሉ በእሳት መውደሙም ተገልጿል። መስጅዱ የበደሌ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት መስጅድ የነበረ እንዲሁም ተማሪዎች በራሳቸው አውጥተው የገነቡት መስጅድ እንደነበረም ተገልጿል። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መስጊዱ በመቃጠሉ ማዘኑን ገልጾ የአካባቢው መንግስት አስተዳደር በአስቸኳይ ከዚህ ድርጊት ጀርባ ያሉ አካላቶችን አጣርቶ ለህዝብ ይፋ እንዲያደርግ አስፈላጊውን እርምጃም እንዲወስድ ጠይቋል። በቡኖ በደሌ ዞን የሚገኙ የበደሌ ከተማ አዳሪ ትምህርት ቤት ተማሪዎች ከዚህ ቀደም ሶላት እንዳይሰግዱ ትምህርት ቤቱ በተደጋጋሚ ይከታተላቸው እንደነበር የገለጹ ሲሆን የዞኑ መጅሊስ እና የክልሉ መጅሊስ ባደረጉት ጥረት ወጥተው የሚሰግዱ ተፈቅዶላቸው የመስጊዱ መገንባትም ይህ ነው ምክንያቱ፣ ብለውታል። ይህ በእንዲህ እንዳለ መስጊዱ መቃጠሉን ተከትሎ በአማራ ክልል ደሴ ከተማ ዛሬ ጧት የተቃውሞ ሰልፍ ተካሂዷል። በሰልፉ ላይም መስጊዱን ያቃጠሉ አካላቶች መንግስት አጣርቶ ለህዝብ ይፋ እንዲያደርግም ተጠይቋል። ከዚህ ጉዳይ ጋር በተያያዘ ይህንን ዜና እስካጠናከርንበት ሰዓት መንግስት ያለው ነገር የለም። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ ተከልክሏል። ጋዜጣው በትላንትናው እለት እያንዳንዱ የኢትዮጵያ ዜጋ 575 ዶላር እዳ አለበት ሲል ማስነበቡ የሚታወስ ነው። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ፓርላማ ተገንቶ ዘገባዎችን ሲሰራ የቆየው ሪፖርተር ጋዜጣ ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገንቶ ዘገባ እንዳይሰራ ክልከላ ተጥሎበታል። ይህ ግድ የተላለፈው ደግሞ ባሳለፍነው ወር ሲሆን ተቋሙ ስለመታገዱ በቃልም ይሁን በደብዳቤ ሳይገለጽለት የተቋሙ ሙያተኞች በጥበቃዎች በር ላይ እንዲመለሱ ነው የተደረገው። ይህ ደግሞ የሀገሪቱን የሚዲያና የመናገር ነጻነት የሚጣረስ ይሆናል። በትግራይ ክልል እየተዘረፈ ነው የተባለው ወርቅ በብሔራዊ ባንኩ በኩል ደግሞ ትግራይ ቀዳሚ ወርቅ አቅራቢ ናት ያለ ሲሆን ከዚህ ጉዳይ ጋር በተያያዘ አቶ ጌታቸው ረዳ የትግራይን የወርቅ ንግድ በተመለከተ ጉዳዩን ከትግራይ ጀኔራሎች ጋር በማያያዝ እየተዘረፈ ነው በሚል ተደጋጋሚ ጠንከር ያለ ትችት በተለያዩ ማህበራዊ ሚዲያዎች መሰንዘሩ የሚታወስ ነው። ታዲያ ብሔራዊ ባንኩ በሚኒስተር ዴታው በኩል ለአዲስ ዘመን ጋዜጣ በሰጠው ቃል መሰረት ባለፈው አስር ወር በክልሎች ለብሔራዊ ባንክ የቀረበው ውን የሚሆን የወርቅ መጠን ይፋ ያደረገ ሲሆን የትግራይ ክልል ቀዳሚ ወርቅ አቅራቢውናም ተመዝግባለች። ይህ በእንዲህ እንዳለ ወደ ትግራይ ይደርሳል እየተባለ ከመሀል ሀገር የሚላክ ሸቀጥ ወደ ኤርትራ በህገወጥ መንገድ እየተላከ እየተሸጠ ነው ሲሉ ስማቸው እንዳይጠቀስ የፈለጉ ሁለት የክልሉ ጊዜያዊ አስተዳደር አመራሮች ገልጸዋል። ከዚህ ህገወጥ ንግድ ጀርባ የህወሓት ታጣቂዎችና አመራሮች እንዳሉበትም ተናግረዋል። ጄኔራል ታደሰ ወረደ በቅርቡ በሰጡት መግለጫ እንዲህ ያለውን ህገወጥ ተግባር ተግባር በክልል ውስጥ እንደማይታገሱ ያልተጠና ከሌላ ሀገር ጋር የሚደረግ ግንኙነት አስተዳደራቸው እንደማይቀበል ገልጸው እንደነበረም የሚታወስ ነው። አመራሮች ለትግራይ ህዝብ የሚደርስ ሸቀጥ እየተቀማ ወደ ኤርትራ እየተላከ ነው፣ መረጃውም ማስረጃውም ቢኖረንም ጊዜያዊ መስተዳደሩን የሚመራው ሰው መፍትሄ ለመስጠት ግን አልቻሉም ሲል ወቅሰዋል። ጊዜያዊ አስተዳደሩ በህገ መንግስቱ መሰረት ከሌላ አካል ወይም ሀገር ጋር የሚደረግ የንግድ ግንኙነት ማስቆም ግዴታው እንደሆነ የሚታወቅ ቢሆንም ከመግለጫ ባለፈ እርምጃ እየወሰደ አይደለም ሲሉ ትችት የሚያቀርቡ አመራሮች በትግራይ ህዝብ ስም የሚመለው ህወሓትና የታጣቂው አመራር ህዝብ እየዘረፈ ማባከንና ሸቀጡን በህገወጥ መንገድ ማሻገሩን ተያይዞታል ሲሉም ጠንከር ያለ ትችታቸውን ገልጸዋል። በአማራ ክልል አስደንጋጭ ጥናት ወጥቷል። ጥናቱም በወር እስከ 20 ሰው ራሱን እንደሚያጠፋ በቀን ደግሞ አንድ ሰው በራሱ ላይ ጉዳት አድርሶ በሆስፒታላቸው እንደሚመጣም ተነግሯል። በዚህኛው ቅኝታችን የትኛው የእድሜ ክልል ራሱን ያጠፋል፣ ምክንያቱ ምንድን ነው የሚለውን በዝርዝር የምናየው ይሆናል። ይህ በእንዲህ እንዳለ በመዲናይቱ የሞተ ሰው ለመገነዝ እስከ አራት ሺ ብር እየተከፈለ እንደሆነም ሰምተናል። በአማራ ክልል ባለፉት ዘጠኝ ወራት ውስጥ 176 ሰዎች ራሳቸውን ማጥፋታቸውን የፈለ የተፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል አስታውቋል። ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መምጣቱ፣ በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታሉ ይመጣል ያሉት ዶክተር ጓዴ በአብዛኛውን ለበረሮና ለአይጥ ማጥፊያ ተብለው የሚሸጠውን ጸረ ተባይ መድኃኒት ነው የሚወስዱትም ብለውታል። ከዚህ ባለፈ መድኃኒቱን ከወሰዱ በኋላ በፍጥነት ወደ ህክምና ተቋም መጥተው የተረፉ ወጣቶች ቃለመጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ነገር ቢኖር ከቤተሰ ባቸውና ከፍቅር ጓደኛቸው ጋር የሚደረግ ጊዜያዊ ግጭት ሲሆን ቀሪዎች ደግሞ ኑሮ መረረን የሚል ምክንያቶችን ይሰጣሉ። አብዛኛውን ራሳቸውን የሚያጠፉት ደግሞ ወጣቶች መሆናቸው ነገሩን አሳሳቢና አስደንጋጭ የሚያደርገው ሲሆን በመዲናይቱ አንድ የሞተ ሰው ለመገነዝ ገናዦች ከ3 እስከ 4 ሺ ብር ድረስ ይጠይቃሉም ተብሏል። ከተወሰነ ዓመት በፊት አራትና አምስት መቶ ብር እነዚህ ገናዦች የሚጠይቁ ሲሆን ከኑሮ ውድነት በተጨማሪ የሚጠቀሟቸው ጨርቅና ጥጥ ሬሳው የሚወጋው መርፌ መጨመር እንደ ምክንያት እንደሚጠቀስ ፊደል ፖስት ያሰባሰበው መረጃም ያሳያል። ዶናልድ ትራምፕ ቪላድሚር ፑቲንን እብድ ሲሉ ዘለፉ። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አቻቸውን ቪላዲሚር ፑቲንን እብድ ሲሉ ዘለፉ። ትራምፕ ደስተኛ እንዳልሆኑ እና ጠንከር ባለ ባልተለመደ ተግዛዝ ፑቲንን ምነካው ብዙዎችን እየገደለ ነው ብለዋል። በኋላም ፑቲንን ፍጹም እብድ በማለት ወርፏቸዋል። የዩክሬኑ ፕሬዚዳንት ቭላድሚር ዘለንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታው ነው ሲሉ ቀደም ብለው ተናግረው ነበር። በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንከር ያለ ጫና እንዲደረግባትም አሳስበዋል። ይህ ኢትዮ ማለዳ ነው።